የቁርአን ምንጭ። በጥያቄ ልጀምርና መልሱን ላስከትል። ነቢዩ ሙሐመድ ቁርአንን ከራሳቸው አላመነጩትም ለማለት የሚያስችል ምን መረጃ አለን? ከመጽሐፍ ቅዱስ ኮርጀውት ይሆን? ራሱ ቁርአንስ ስለ ራሱ ምን ይላል? መልሱን አብረን እናዳምጥ። ነቢዩ ሙሐመድ ሰለ ላሁ ዐለይሂ ወሰለም ቁርአንን ከራሳቸው አመንጭተው አልጻፉትም። ምንጩ አላህ ስብሐነሁ ወተዓላ ነው። ይህንን እውነታ የሚመሰክሩ ነጥቦች ከብዙ በጥቂቱ የሚከተሉት ናቸው። ራሱ ቅዱስ ቁርአን በተለያዩ ቦታዎችና አባባሎች ከፈጣሪ የመጣ መሆኑን ይናገራል። ለምሳሌ በ56ተኛው ምዕራፍ ሱረቱል ዋቂያ ከ77 እስከ 80 አንቀጽ እንዲህ ይላል። እርሱ የከበረ ቁርአን ነው። በተጠበቀ መጽሐፍ ውስጥ ነው የተጠራሩት እንጂ ሌላ አይነካውም። ከዓለማት ጌታ የተወረደ ነው። አልዋቂያ ከ77 እስከ 80። የቅዱስ ቁርአንን መዋቅር ለሚያውቅ ሰው ይህ አባባል ይበልጥ ይገባዋል። ቅዱስ ቁርአን የየራሳቸው ምዕራፎች ያሏቸው የተለያዩ መጻሕፍት ስብስብ ቢሆን ኖሮ እያንዳንዱ መጽሐፍ ከፈጣሪ የመጣ ስለ መሆኑ ማረጋገጫ መስጠት አለበት እንል ነበር። ነገር ግን ቁርአን በ114 ምዕራፎች የተከፋፈለ አንድ መጽሐፍ ብቻ ነውና በየትኛውን ቦታ ላይ ከፈጣሪ መምጣቱን ካረጋገጠ በቂው ይሆናል። ቢሆንም ቁርአን ከፈጣሪ የመጣ መሆኑን የሚናገረው አንድ ቦታ ላይ ብቻ ሳይሆን በተለያዩ ምዕራፎችና አንቀጾች ውስጥ ነው። ነቢዩ ሰለላሁ ዓለይሂ ወሰለም ይህንን እጹብ ድንቅ መጽሐፍ ከራሳቸው አመንጭተውት ቢጽፉት ኖሮ ስማቸውን በደራሲነት ጠቅሰው ሊኩራሩ በቻሉ ነበር። ግና አላደረጉትም፣ ከራሳቸውም አላመነጩትምና ጌታ አምላካችን በተከበረው ቃሉ እንዲህ ይላል ቅዱስ ቁርአን ላይ ይህም ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም። ዩኑስ 37። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም ነበር። ታዲያ እንኳንስ ማንበብና መጻፍ ሳይችሉ ቀርቶ ከማንበብና ከመጻፍም አልፈው ብዙ ተምረዋል ተመራምረዋልም፣ ቁርአንን ከራሳቸው አመንጭተው ጽፈዋል ብንል እንኳ ቁርአንን አያስተነትኑምን? አያስተነትኑምን ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙ መለያየትን ባገኙ ነበር ይለናል። አልኒሳ ቁጥር ሰማንያ ሁለት ዓብዶላህ ዩሱፍ አሊ ይህንን አንቀጽ አልኒሳ ቁጥር ሰማንያ ሁለትን ሲያብራሩ ቁርአን ሰው ያመነጨው ቢሆን ኖሮ ብዙ መለያየቶች ኮንትራዲክሽን፣ ይኖሩታል ብለን እንገምት ነበር። ምክንያቱም አንደኛ አመንጭው ነቢዩ ትምህርት አልነበራቸውም ፈላስፋም አልነበሩምና ሁለተኛ ቁርአን የወረደው በተለያዩ ጊዜያት የተለያዩ ገጠመኞችን ተንተርሶ ነውና። ሦስተኛ በማንኛውም ደረጃ የሚገኙ ሰዎች ፈላስፋውን፣ ምሁሩን፣ ገበሬውን፣ ሠራተኛውን፣ ተማሪውን ሁሉ ይጣራልና። ነገር ግን ቁርአንን በትክክል ከተገነዘብነው የተለያዩ ቁርጥራጮች፣ ክፍሎች ሁሉ አንዱ ከሌላው ጋር ፍጹም ተስማምተውና ተጣጥመው እናገኛቸዋለን። እሱ አላህ አወረደው፣ እርሳቸው ነቢዩ ተቀበሉ ብለዋል። ቁርአን ሙሉ በሙሉ የተጠናቀቀው በሃያ ሦስት ዓመታት ጊዜ ውስጥ ነው። ነቢዩ ቁርአንን ከራሳቸው አመንጭተው ቢጽፉት ኖሮ በዚህ ረዥም ጊዜ ውስጥ ብዙ ማርቀቅ፣ ረቂቅ ማውጣት፣ ማረም፣ ማስተካከል ወዘተ ባስፈለጋቸው ነበር። ነገር ግን ማርቀቁም ሆነ ማረሙ ወይም ማስተካከሉ አላስፈለገም። በአንጻሩ ግን የቁርአን ምዕራፎችንና አንቀጾችን አንዱ ከሌላው ጋር ተስማምተውና ተጣጥመው እናገኛቸዋለን። ነቢዩ በቃላቸው እያነበቡ ጸሐፊው ይመዘግባል። በዳግም ንባብ ተረጋግጦ ይቀመጣል። አንድ ጊዜ ብቻ እንደገና ማርቀቅም ሆነ ማረም ወይም ማስተካከል ጭራሹን የለም፣ አልታለመም። ምክንያቱም ጌታ አምላካችን አላህ ስብሐነሁ ወተዓላ ቁርአንን ሳያወደው በሰው ልጅ ጭንቅላት በሰው ልጅ አእምሮ እንዲቀረጽ አድርጎት ነው ያወረደው። በቁርአን 23 ዓመታት የፈጀ የአወራረድ ሂደት ውስጥ በተለያዩ ጊዜያትና አጋጣሚዎች እንደታየው ችሎታው አለኝ ብሎ የሚገምት ማንኛውም ወገን የቁርአንን አምሳያ እንዲያመነጭ ወይም እንዲያመጣ ጥያቄው ቀርቦለታል። ነቢዩ መሐመድ ቁርአንን ከራሳቸው ያመነጩት ቢሆን ኖሮ በተለይም በቋንቋ መስክ ያወቁ የመጠቁ የያኔው ዘመን አረብ ባለቅኔዎችና ገጣሚዎች የቁርአንን አምሳያ ብጤ አመንጭተው ደርሰው እንዳያሳፍሯቸው በመስካት የዚህን አይነት ጥያቄዎች የቁርአንን አምሳያ አመንጩ የሚል መንፈስ ያላቸውን ጥያቄዎች ለማቅረብ ባልደፈሩ ነበር። ከእነዚህ ፈታኝ ጥያቄዎች አንዱ በቅዱስ ቁርአን እንደተገለጸው በባሪያችንም ላይ ካወረድነው በመጠራጠር ውስጥ ብትሆኑ ከብጤው አንዲትን ምዕራፍ አምጡ፣ እውነተኞችም እንደሆናችሁ ከአላህ ሌላ መስካሪያችሁን ጥሩ። አልበቀራህ ሀያ ሦስት ይላል። ነቢዩ ሙሐመድ ሰለላሁ ላሁ ዐለይሂ ወሰለም ማንበብና መጻፍ የማይችሉና በየትኛውም ተቋም ገብተው ያልተማሩ መሆናቸውን ቁርአን ይናገራል። ነቢዩ የተማሩ ማንበብና መጻፍ የሚችሉ ቢሆኑ ኖሮ በቁርአን ውስጥ እንዳልተማሩ መጠቀሱ ብቻ ውሸታም ባሰኛቸውና ዓላማቸውንም ገና ከጠዋቱ ባኮላሸው ነበር። የለም ነቢዩ የተማሩ ነበሩ ብንል እንኳ ያኔውን ዘመን ታላላቅ ምሁራን ሳያማክሩ አሉ የተባሉትን መጻሕፍት በጥቂቱ እንኳን ሳያገላብጡ የዚያን ዐይነት ቢጤ የለሽ መጻሕፍ እንዴት ሊጽፉ ይችላሉ? ምሁራንን ማማከሩን ሆነ መጻሕፍትን ማገላበጡን አድርገውት ቢሆን ኖሮ ከእኛ ባልተሰወረ ነበር። ምክንያቱም ሰዎቹ እያንዳንዷን እንቅስቃሴያቸውን፣ የነቢዩን እንቅስቃሴ በቅርብና በአንክሮ ይከታተሏት ነበር። በታሪክ ውስጥ እንደ ነቢዩ መሐመድ ባተሌና ሥራ የሚበዛበት ሰው ከቶውንም አልታየ። ታዲያ እንዲህ ሁሉን አቀፍ የሆነና ይህ ቀረው የማይባል መጽሐፍ ከራሳቸው አበንጭተውት ይጽፋሉ ከተባለ ከሰዎች ጋር ያላቸውን ግንኙነት አቀዝቅዘውና ሌላ ሥራቸውን ሁሉ እርግፍ አድርገው ትተው ለበርካታ ዓመታት ሙሉ አትኩሮታቸውን ወደ እርሱ ብቻ ማድረግ አስፈልጋቸውም ኖሯል። ግና አላደረጉትም፣ ሊያደርጉትም አልቃጣቸው ቅዱስ ቁርአን በመቶ ዐሥራ አንደኛው ምዕራፍ እንደተጠቆመው አቡ ለሃብ የተባለው የነቢዩ አጎት ይህ ሰው ከኢስላም ቀንደኛ ተዋጊዎች አንዱ ነበር። ኢስላምን ፈጽሞ አይቀበልም። ይህን የቁርአን ምዕራፍ የወረደው ከአቡ ለሃብ ሞት ዐሥር ዓመታት ያክል ቀደም ብሎ ነበር። ነቢዩ ቁርአንን ከራሳቸው አመነጩት የምንል ከሆነ ይህንን ምዕራፍ ለመጻፍ እንዴት ይደፍራሉ? ምክንያቱም አቡ ለሃብ በቀላሉ ኢስላምን ተቀብያለሁ ብሎ ከልቡም ባይሆን ነቢዩንና ቁርአንን ውሸታም እንዳሰኝ መስጋት ነበረባቸውና የነቢዩ መሐመድ ስም በቁርአን ውስጥ የተጠቀሰው አምስት ጊዜ ብቻ ሲሆን የነቢዩ ዒሳ ስም ግን በቁርአን ውስጥ 25 ጊዜ በክብር ተወስዷል። ነቢዩ ቁርአንን ከራሳቸው ቢያመነጩት ኖሮ መለኮታዊ ነው ባሉት መጽሐፍ ውስጥ ከራሳቸው ስም አስበልጠው ኢየሱስን የሚደጋግሙበት ምን ምክንያት አለ? ስለ ኢየሱስ እናት ስለ ማርያም የሚያወሳና መጠሪያ ስሙም የማርያም ምዕራፍ የሆነ በቁርአን ምዕራፍ አለ። በአንጻሩ ግን በነቢዩ እናት በአሚና ወይም በሚወዷት ልጃቸው በፋጢማ ስም የተሰየመ የቁርአን ምዕራፍ የለም። ነቢዩ ከራሳቸው አመንጭተው መለኮታዊ መጽሐፍ ጽፈው እንዴት እንዲህ ያደርጋሉ? ማርያም፣ የኢየሱስ እናት፣ በአላህ ዓይን ከዓለማችን ሴቶች ሁሉ የበለጠች መሆኗ በቁርአን ውስጥ ተወስቷል። ነቢዩ መሐመድ ከራሳቸው አመንጭተው ነገር ግን መለኮታዊ ነው ብለው በጻፉት መጽሐፋቸው ውስጥ አንድም ቀን እንኳ አይተዋት የማያውቋትን እንዲያውም በጎሳ በነገድ ወይም በብሔረሰብ የማይዛመዷትን ሴት ከዓለም ሴቶች ሁሉ የበለጠች ብለው ያወድሷት ኖሯልን? በቁርአን ውስጥ እንደተመለከተው የፈጣሪ ስም አላህ ነው። በተጨማሪም እንደ አረሕማን አረሒምና ቃዲር ያሉ ችሎታውንና ባህርያቱን የሚያመላክቱ ዘጠና ዘጠኝ ስያሜዎችም ተጠቅሰዋል። በአንጻሩ ደግሞ በያኔዎቹ ይሁን በአሁኖቹ ክርስቲያኖች አረቦች ዘንድ አባ አብ ወይም አባት የሚለው ስያሜ በፈጣሪ ስምነት በሰፊው ይታወሳል። ነቢዩ መሐመድ መለኮታዊ ነው ብሎ በጻፉት መጽሐፍ ውስጥ በአብዛኛው ያልተለመዱ ዘጠና ዘጠኝ ስያሜዎችን ከመደርደር ይልቅ አባን መጠቀም አይቀላቸውም ይኖራል። ቅዱስ ቁርአን ሃይማኖታዊ ጉዳዮችን ሃይማኖት ማለት የተወሰነ የህይወት ክፍልን ብቻ የሚመለከት የእምነቶችና የአምልኮዊ ተግባራት ስብስብ ከሆነ ብቻ ሳይሆን የዚህን ፍጥረት ዓለም ህግጋትን በተመለከተ ብዙ የሚለውና የሚናገረው አለው። ፈረንሳዊ ሳይንቲስት ሞሪስ ቡኬይል ዘ ባይብል ዘ ቁርአን ኤን ዘ ሳይንስ በተሰኘው መጽሐፋቸው ቁርአንን አስመልክተው ሲናገሩ ይህንን መጽሐፍ ቁርአንን ለመጀመሪያ ጊዜ ያነበበ ሰው በውስጡ በተዳሰሱት የእውቀት ዘርፎች ብዛት መደነቁ አይቀርም። ስለ አፈጣጠርና ስለ ስነከዋክብት ምድርን፣ የእንስሳትንና የእጽዋት ዓለማትን እንዲሁም የሰው ልጅን የአረባብ ሂደት በተመለከተ ከቁርአን ውስጥ አንዲት ስህተት እንኳን ላገኝ አልቻልኩም። ይልቁንም መፍጨርጨሬን አቁሜ እኔኑ ራሴን አንድ ሰው ቁርአንን ያመነጨ ከሆነ እንዴት ከዘመናችን ሳይንሳዊ ዕውቀት ጋር የሚጣጣሙ እውነታዎችን ገና በሰባተኛው ክፍለ ዘመን ሊጽፍ ቻለ ብዬ መጠየቄ አይቀሬ ነበር ብለዋል። ቅዱስ ቁርአን በዚያን ጊዜ ጭርሱንም የማይታወቁ ሳይንሳዊ እውነታዎችንም ጠቁሟል። ለምሳሌ ጨረቃ የራሷ የሆነ ብርሃን የሌላትና የምናየውን ብርሃን የፀሐይ ነጸብራቅ መሆኑን አልሸምስ ከ1 እስከ 2 ይህ ግዙፍ ፍጥረት ዓለም የተፈጠረው ከትልቅ ፍንዳታ እና መበታተን ወይም መለያየት በኋላ መሆኑን አልአንቢያ ቁጥር ሰላሳ ሕይወት ያለው ነገር ሁሉ ከውሃ መጀመሩ አልአንቢያ ቁጥር ሰላሳ የጽንስ ሽል የእድገት ደረጃዎች አልሐጅ ቁጥር አምስት እጽዋትን ጨምሮ ማንኛውም ሕይወት ያለው ነገር በጥንድ በጥንድ ሴትና ወንድ መፈጠሩ ያሲን 36 ፀሐይ፣ ጨረቃ፣ ፕላኔቶችና ሌሎችም ሰማያዊ የሰማይ አካላት የራሳቸው ምህዋር ማለትም ኦርቢት ያላቸው መሆኑ አልአራፍ 54 እና አልአንቢያ ቁጥር 33። የጠፈር ጉዞ የሚቻል መሆኑ አልረሕማን ቁጥር 33። በሌሎች የፍጥረተ ዓለም ክፍሎች ከመሬት ውጭ ሕይወት መኖሩ። እነዚህንና ሌሎችንም ሳይንሳዊ እውነታዎች የታወቁት ካለፉት ሁለት ወይም ሦስት ክፍለ ዘመናት ወዲህ ሆኖ ሳለ፣ ቁርአን ከአስራ አራት ክፍለ ዘመናት በፊት ጠቅሷቸው ነቢዩ መሐመድ የተማሩ ነበሩ ብንል እንኳ በቁርአን ውስጥ የተጠቀሱትን እውነታዎች እንዴት ሊያውቁ ይችላሉ? አረብ ምሁራንም ሆኑ ሌሎች የአረብኛ ቋንቋ ጠበብቶች እንደሚመሰክሩት ቁርአን በቋንቋዊ ይዘቱ በአቀራረቡ እንዲሁም የቃላት አመራረጥና አሰካኩ ከነቢዩ ሐዲስ ንግግር እጅጉን ይበልጣል። የቁርአን ቋንቋዊ ይዘት ሊደገም የሚችል አምሳያ ወይም ብጤ የሚገኝለት አይደለም፣ ምንጩ ጌታ አምላካችን አላህ ሱብሓነሁ ወተዓላ ነውና። የኋላ ኋላ ኸሊፋ የሆኑት ዑመር ኢብኑልኸጣብ በኢስላም ላይ ካደረባቸው የከረረ ጥላቻ የተነሳ ነቢዩ መሐመድን ለመግደል ይፈልጉ ነበር። ግና የተወሰኑ የቁርአን አንቀጾች ካነበቡ በኋላ ቁርአን ሰው ሊያመነጨው የማይችል ነገር መሆኑን ስለተረዱ ለኢስላም እጃቸውን ሰጥተዋል። ጌታ አምላካችን አላህ ስብሐነ ወተዓላ በቁርአን ይህን ይገልጽልናል። ሰዎችም ጋኔኖችም የዚህን ቁርአን ብጤ በማምጣት ላይ ቢሰበሰቡ ከፊላቸው ለከፊሉ ረዳት ቢሆኑም እንኳ ብጤውን አያመጡም በላቸው። አልኢስራ ቁጥር 88። ነቢዩ ሰለላሁ ዐለይሂ ወሰለም ሰው እንደ መሆናቸው መጠን ይህንን አንቀጽ ለመጻፍ ይደፍራሉን? ነቢዩ ከራሳቸው አመንጭተው ጽፈውት ቢሆን የያኔው ዘመን የአረብ ምሁራን ባለቅኔዎችና ገጣሚዎች ምላሽ መስጠት ይሳናቸው ኖሯልን? በአጠቃላይ ማንበብና መጻፍ የማይችሉት ነቢዩ ነቢዩ መሐመድ ቁርአንን የሚያክል ጥበብን የተላበሰና የተለያዩ ርዕስ ጉዳዮችንም የዳሰሰ መጽሐፍ ከራሳቸው አበንጭተው ጻፉት ከማለት ይልቅ በሬ ወለደ ብሎ መሟገት ይቀላል። ጌታ አምላካችን አላህ ስብሐነ ወተዓላ በቁርአኑ እንዲህ ይለናል።